መጀመሪያው እንመልከት። ከልምላሜ አንጻር ስንመለከት እጽዋት እንግዲህ የምታውቁትን ጥቀሱ። ዓመት እስከ ዓመት የሚያለመልሙ እየሰማችሁ ነው? ስንት የሚያለመልሙ ዓመት እስከ ዓመት የሚያለመልሙ እንደ እንደ ደሆ እንደ ባህር ዛፍ ብለው እንግዲህ እናንተ ታውቃላችሁ። ብዙም እፅዋት አላውቁ ዓመት እስከ ዓመት ግን ልምላሜ የማይለያቸው የማይደርጉ፣ በበጋውም በክረምቱ አንድ ክፍል ይሆናሉ። እንዲሁም ደግሞ ዓመት እስከ ዓመት ቅጠል የሌላቸው? የሰማችሁ ይህ ነው። ቅጠል አድጋፊ የምንላቸው ላችሁ የበረሃ እጽዋት ሊሆኑ ይችላሉ። ከእርግመት ጋር አያያዝ ግን ለኛ ምሳሌ እንዲሆን ነው። አመት እስካመት ቅጠል የሌላቸው አመት እስካመት ልምላም የማይለያቸው ሁለት ክፍል። ሌላው ክፍል ደግሞ በክረምቱ ዓለም ልሞ በበጋው የሚደርቁ በበጋው ደርቀው ደግሞ በክረምቱ የሚያለ በበጋው ዓለም ልሞ በክረምቱ የሚደርቁ አሉ። በክረምቱ ዓለም ልሞ በበጋ የሚደርቅ አብዛኛው ነው። አብዛኛው እጽዋት ነው። ግን አንዳንዱ ደግሞ በበጋው እያለመለመ በክረምት ምን ይላል አሁን እንደ እንደሆድ አይነት እንደ ባንጫ አይነት ያው እንደየአካባቢያችሁ እንደ በለስ የተለያየ እጽ ይኖራል። በበጋው በጣም ቅጠል ይንዘረፈፋል፣ በክረምቱ ይደርቃል። ዝናብ ሲኖር ይልቅ ማለት ነው። አሁን በአራት ይከፈላሉ ማለት ነው። አመት እስከ ዓመት የሚያለመልሙ ያለመለሙ አመት እስከ አመት ቅጠል የሌላቸው፣ በበጋው ደርቀው በክረምቱ የሚያለመልሙ ወይ በክረምት ደርቀው በበጋውም ያለመልሙ በአራት ከፈል ናቸው። ይሄ የተፈጥሮ ጉዳይ ነው፣ ከጽድቅና ከኃጢአት ጋር አይገናኙም። ወደኛ ምሳሌ ሲመጣ ግን ከጽድቅና ከኃጢአት ጋር ይገናኛል። ወደኛ ምሳሌ ስናመጣው ክረምት የተባለው በዚህ ዓለም የምንኖርበት ጊዜያችን ነው። በጋ የተባለ ደግሞ ከሞት በኋላ ያለ ጊዜያችን ነው። ያ በጋ የፍሬ ጊዜ ነው፣ የአዝመራ ጊዜ ነው። በክረምት የዘራ ነውን የምናጭድበት ነው፣ የዋጋ ጊዜ ነው በጋ እና ከዚህ አንፃር ዓመት እስከ ዓመት የሚያለመልሙ ማለት በህይወተ ስጋ ሳሉ ከሞቱም በኋላ በሁለቱም መንገድ ተጠቃሚ የሆኑ በህይወተ ስጋ ሳሉ በዚህ ምድር ወልደው ስመው አሽተው ቅመው በልተው ጠጥተው ዘክረው መጽውተው ደስ ያላቸውን ነገር በዚህ ምድር አቀናውነው ነው። መልሰው ደግሞ ዘክረው መጽውተው ያኛውን ዓለም የሚወርሱ እየሰማችሁ፣ ይህ ነው የሁለቱ ዓለም ተጠቃሚዎች። በምሳሌ ብንገልጽ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደነ ዳዊት፣ እንደነ ሰለሞን ባለስልጣንም፣ ባለሀብትም ባለ ናቸው። በዚህ ዓለም ወልደዋል፣ የልጅ ልጅ አይተዋል፣ አይናቸውም ባይናቸው አይተዋል። ሆኖም ግን ኃጢአት ቢሰሩ ንስሐ ገብተው ራሳቸውን አስተካክለው ዘክረው መጽውተው ደግሞ ማንኛውን ወረሱ፣ ያኛውን ዓለም ወረሱ። በተለይ የአብርሃም ህይወት አይገርምም? የሚገርም እኮ ነው። ሰዎች ሲጋቡ ጋብቻችሁ እንደማን ይሁን ይባላል የአብርሃምና የሳራን ጋብቻ የባረከ ጋብቻችሁን ይባር። ሰው ሲያርፍስ ሲሞት ነፍሱን በማን አጠገብ ያስቀምጥልን? በአብርሃም በይስሐቅ በያዕቆብ አጠገብ። ስለዚህ በሁለቱ ዓለም እግዚአብሔርን ያገለገለ ደስ ያሰኘ ሰውኑ ማለት ነው። ዓመት እስከ ዓመት የሚያለመልሙ ሰዋት ማለት እንዲህ ነው። የኛን ምድብ እስኪውሰዱት ከየትኛው እንደሆነ። ሌላው ደግሞ ዓመት እስከ ዓመት ልምላም የሌላቸው አለመታደል ነው። ደግሞ ይሄ በዚህም ዓለም በወዲያኛውም ዓለም ደስታ የሌላቸው የሰማችሁኝ ነው። በዚህም ዓለም ዝቅተኛ ኑሮ የሚኖሩ ብለን የምንጠራቸው ነገር ግን ሰርቀው፣ ቀምተው፣ ዘሙተው ባንዱም በሌላም ሰው እያሳዘኑ እንደው ጣም ያለው ኑሮ አልኖሩም። አይሉት ቤቱና አይሉት ደግሞ አለማዊ ማለት ነው። መልሶ ደግሞ ያኛውን ዓለም ንስሓ ሳይገቡበት ደግሞ በኃጢአታቸው የሚያጡ የሁለት ዓለም ምን ይባላል? ስደተኛ አሰባችሁት። ሌላው ሶስተኛው ምድብ ደግሞ በክረምቱ ደርቀው በበጋው የሚያለመልሙ ማለምለም ባለባቸው ጊዜ በክረምቱ ደርቀው በየት የሚያለመልሙ በበጋው የሚያለመልሙ እነዚህ ደግሞ የቅዱሳን ምሳሌዎች ናቸው። የመነኮሳት የጻርቃን የሰማይታት በዚህ ዓለም ደረቁ ማለት አማን መነኑ ሰማይት ጣይማ ለዛ ዓለም ሰማይታት በእውነት ማንናቁ የዚህን ዓለም ጣይም ልምላሜ ማለት እኮ ነው። መብላቱን መጠጣቱን፣ መደሰቱን፣ ማግባቱን የዚህን ዓለም ሀብቱን፣ ንብረቱን፣ ህንፃውን፣ ገንዘቡን፣ ዘሩን፣ ይህን ጎሳውን ሁሉ ንገ ናቁት። ነገር ግን ያኛውን ዓለም ወረሱ። በዚህ ዓለም የዚህን ዓለም ትተው በዚህ ዓለም ደርቀው ማለት ከዓለም ምንም አይነት ነገር ሳይፈልጉ ሳይደሰቱ ማንን ወረሱ? ያኛውን ዓለም ወረሱ ማለት ነው። አራተኛው ክፍል ምንድን ነው? ከልምላሚ አንፃር ያየ አራተኛው የቀረን ማን ነው? ስለዚህ አልሰማችሁኝም ማለት ነው። በከንት ነው የምደክመው። ምንድን ነው የቀረኝ? በበጋው ምን ብለው በክረምቱ ለምልመው፣ በበጋው ምን የሚሉ የሚደርቁ ይሄ አለመታደል ነው። በክረምቱ የሚለመልሙ ማለት በዚህ ዓለም የበሉ የጠጡ ያማረባቸው በሀብቱም በስልጣኑም በአንድም በሌላም ኑረው ያኛውን ዓለም ግን ያጡት፣ በተሰጣቸው ሀብት ያልዘከሩበት፣ በተሰጣቸው ስልጣን ስራ ያልሰሩበት እየሰማችሁኝ ነው። ሀብቱ አለ፣ ስልጣኑ አለ፣ እድሜው አለ፣ ጤናው አለ፣ ጊዜው አለ። ነገር ግን ስጋቸውን ብቻ አስደሰቱበት እንጂ ማንን አላስደሰቱም? እግዚአብሔርን አላስደሰቱም። አንዳንድ ሀብት የሚበላ እያለ የሚጠጣ እያለ ቤተሰብ መጥቶ ሳይበላ የሚሄድበት ቤት አይታችሁ አታውቁም። እንደው ከሞሶቡ እንጀራው ሳይጠፋ እንደው ጎታ ነው ወይስ የእህል ማከማቻ ከዛ ከኬሻው እህል ሳይጠፋ ሰው ሲመጣ እንጀራው ብድግ አንሱ ታንሱ ሰው መጣ የሚባል ቤት አይታችሁ አታውቁም። ተበልቶበት የማያውቅ ቤት ተዘክሮበት የማያውቅ ቤት እንዲህ አይነቱ የአስከሬን መውጫ እንጂ መደሰቻ አይሆን። እየሰማችሁኝ ነው። ቤተሰብ ካልበላበት፣ እህት ወንድም ካልበላበት፣ እንዲሁ ልጅ ካልተዳረበት፣ ሽማግሌ ካልተጦረበት ሀብቱ ሀብት ይባላል ቤተክርስቲያን? እንዲህ አይነት እንቁ ቤተክርስቲያን ካልተሰራበት፣ ለችግረኞች ካልተሰጠ ይሄ ሰው እኮ ባለሀብት ሳይሆን ገንዘብ በስሙ የተመዘገበለት ሰው ነው እንጂ ባለ ሀብት ማለትም አይቻልም። ሀብት የሚባለው የምንጠቀምበት ሲሆን ነው። በክረምቱ ለምልመው ማለት የአብዛኞቻችን እንዲሁ ነው። በክረምቱ በዚህ ዓለም በልተው ጠጥተው ራሳቸውን ብቻ አስደስተው፣ ነገር ግን ማንን ያጡ? ያኛውን ዓለም ያጡ። በክረምት ለምልመው በበጋው የሚደርቁ ማለት እንዲህ አይነት ነው። አራት ነገር አይተናል። ከአራቱ የትኛው ሆነ? ነው እየሰማችሁ ይህ ነው። ከአራቱ የትኛው ሆነ? ሲያስቡት ከየትኛው ብንሆን ይሻላል? ለአብዛኞቻችን እዚህ ላለ ነው ሊስማማን የሚችለው በበጋም በክረምትም የለመለሙት ይመስለኛል። እየሰማችሁ ነው። በክረምት ለምልመው በበጋ የሚደርጉት ይሄ አይጣል ነው፣ አይሁን። በበጋም በክረምትም ልምላም የሌላቸው ይሄም ይቅርብን። ከተቻለ በክረምት ደርቆ በበጋም አለምለም ለም ነው እንደ ሰማይ ታል እንደ ዛርጋ እንደ መነኮሳት። ይሄ ካልተቻለ ግን በክረምትም በበጋም አለምልሞ መገኘት እንደና አብርሃም እንደና ይስሐቅ እንደና ያዕቆብ አሁን ካየናቸው እጽዋትን በዚህ መንገድ ምን ይሉናል? ያስተምሩና እግዚአብሔር በረከትን ይሰጣል፣ ምድር ፍሬዋን ትሰጣለች? ስለዚህ ምድር በረከትን ዝናብን ሲሰጣት እጽዋትን በዚህ መንገድ ታስገኛለች። ሁለተኛው ከፍሬያቸው አንፃር ነው። ይሄን ብዙም አላሰፋውም። ከፍሬያቸው አንፃር በምን በምን ያፈራሉ እፅዋት በራሳቸው ያፈራሉ። አካባቢያቸውን እዩት በስራቸው ያፈራሉ ካሮት እንደዛ አይነት ይመስለኛል። በጎናቸው ያፈራሉ እንደ ባቄላ አይነቱ። ሌላ ደግሞ ፍሬያቸውን ሰውሮ የሚያፈራሉ ይበልጥ ደግሞ እንደ ዱባ እንደ ቅል አይነቶቹ። አራት አይነት ነው የፍሬያቸው ደረጃ። ልክ እንደዚሁ በራሳቸው የሚያፈሩ ፍሬያ እግዚአብሔርን ይዘው የሚኖሩ፣ በስራቸው የሚያፈሩ ትትናን የያዙ፣ ፍሬያቸውን ሰውሮ የሚያፈሩት ንጽህናን ቅድስናን የያዙ በጎናቸው የሚያፈሩ ፍቅረ ቢጽን መረዳዳትን የያዙ በማለት ተረጉመዋል። እንግዲህ የእኛን ምግባር ትሩፋ ታዩታላችሁ። የመጨረሻውና ሶስተኛው ዕጽዋትን ስንመለከት በኡደተ ህይወታቸው እኛን ያስተምሩና በምናልኳችሁ በኡደተ ህይወታቸው ማንን ያስተምራሉ? እኛን ያስተምራሉ። በማስተዋል ከተመለከተ የፍሬ ወቅት፣ የቅጠል ወቅት እንዲሁ በእያንዳንዱ ሲዘሩም፣ ሲያብቡም፣ ሲያለመልሙም፣ ሲያፈሩም፣ ሲረግፉም፣ ሲመጡም ሲጠፉም ከኛ ህይወት ጋር አብሮ የሚገናኝ ነው መጀመሪያ የእጽዋቱን እንመልከት እኛ የምንዘራው ወይ ስንዴ ወይ ጤፉን እዩት ስንዴ ከመዝራታችን አስቀድሞ መሬቱን እናርሰዋለን እናለሰልሰዋለን እንቀበቅበዋለን እናዘጋጀዋለን ከዛ በኋላ የዝናቡም እንዲሁ የአየር ንብረቱን መጠን ሁኔታው ታይቶ በሚገባ ጊዜ ይዘራል። ያ የተዘራው ይበቅላል እና እናርመዋለን እንከባከበዋለን እንጠብቀዋለን። ያው ሁላችን የገበሬዎች ልጆች ነን፣ እያንዳንዱ ይታወቃል። ይታረማል፣ ይኮተኮታል፣ ይጠበቃል፣ እያደገ ይሄዳል፣ ያለመልማል። ከፍ ሲል ያብባል፣ ከዛም ሲያልፍ ያፈራል። ካፈራ በኋላ ደግሞ ያው እየበሰለ ሲሄድ ያው እሸቱን ምኑም እንዳለ ሆኖ የሚቀነጣጠሰው፣ በጣም ሲደርቅ ማጭድ ይመጣል፣ ይታጨዳል። የማይታጨድ ሰብላለን ያ ደግሞ ይሰበሰብና አንድ ቦታ ላይ ይቆለላል ይከመራል ማለት ነው። ጊዜ ተጠብቆ ደግሞ አውድማ ተዘጋጅቶ ጥሩንም የካቴትንም ሰው እንደጭ ቆላው ነው። ጊዜ ተመቻችቶ ደግሞ ይወቃል። ከተወቃ በኋላ የአውድማ መሳሪያዎች አሉ እነ ለሃዳ እነ መንሽ ይመጡና ያው በመንሽ ስንዴው ከገለባው ምን ይላል ይለያል ማለት ነው። አሁን ይሄ መጨረሻ ላይ ስንዴው ወይም ፍሬው ወደ ጎተራ ይገባል፣ ገለባው ደግሞ በውጭ ይቀራል። ይህንን መጥምቀ መለኮት ቅዱስ ዮሐንስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ፈራጅነት አምላክነት ገልጾ ባስተማረበት የወንጌል ክፍል በማቴዎስ ወንጌል ምዕራፍ 3 ከቁጥር 12 11 ጀምሮ አለ ዘመሴ ውስተዴሁ ዘወቱ ያነጽሕ አውደ እክሉ ወያስተጋብ ስርናዩ ውስተ መዛግብቲሁ ወሐሰር ወሰያዊ በእሳት ይላል። ይሄ ዘመሴ ውስተዴሁ መንሹ በጁ ነው። ገለባውን ከስንዴው ስንዴውን ከገለባው የሚለይበት መንሹ በየት ነው? መንሽ የምንለው ምንድን ነው? ያው ሶስት ስጣት ያለው መያዣዋ አንድ የሆነ ይመስለኛል የአውድማ መሳሪያ ነው። ስለዚህ መንሹ በምኑ ነው? በእጁ ነው። በዛ መንሽስ ፍሬውን አውድማውን ያጠራበታል ማለት ፍሬውን ከገለባው ገለባውን ከፍሬው ይለይበታል አለና ወያስተጋብእ ስርናዮ ውስተ መዛግብቲሁ ነው የሚገርመው ስንዴውን ወይም ፍሬ ፍሬውን ወደየት ያስገባል ወደ ጎተራው ይወስዳል። ዋሰ ሰሮስ ያው በእሳት ገለባውን ግን ከውጭ ተውዋል አለ በእሳት ያቃጥለዋል። መተርጉማን ሲተረጉሙ ይሄ በገበሬ አካሄድ ገለባውን አያቃጥለውም ለከብት ለዛ ይሰጠዋል። ወደ ጎተራው ያስገባውም ግን ያቃጥለዋል ማለቱ ሐዋርያው ወደ ሚስጥር ሂዶ ነው ለአጣና ለጻርቃ ሰጥቶ ስለተረጎመው ነው በማለት ያመሰጥሩታልና ወደዛ ስንሄድ ይሄም እንደኛው ነው ከዘር አንፃር የተዘራ ሁሉ አይበቅልም። የበቀለ ሁሉ አያርግም። ያደገ ሁሉ አያብብም፣ አያፈራም። እንደ ያፈራ ወደ ጎተራ የሚደርሰው ተጣርቷል። በእሸትነቱ የሚቀ